አንድ ጸሎት ለዘላለም ሕይወታችሁን ቢቀይረውስ? ምናልባትስ ሰላምን ፈውስንና ከፈጣሪያችሁ ጋር ጥልቅ የሆነ ግንኙነት እንዲኖራችሁ የሚያደርግ ጸሎት ቢኖርስ? ሁላችንም እንጸልያለን። ነገር ግን በትክክል እየጸለይኩ ነው ወይ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ለእናንተ ነገርን ሁሉ እስከ ወዲያኛው የሚቀይር ኢየሱስ ራሱ የገለጠው መንገድ አለ። እስቲ ያስቡት። አሁን ላይ በህይወታችሁ ልትቀይሩት የምትፈልጉት ነገር ምንድን ነው? የገንዘብ ችግራችሁን ነው ወይስ የፍቅር ግንኙነት ችግራችሁን ነው ወይስ ወደ ኋላ የሚያስቀራችሁን ጭንቀት ነው? ምንም ይሁን ምን ኢየሱስ የሚዘልቅ ሰላምንና ነጻነትን የምናገኝበትንና ከአብ ጋር የምንገናኝበትን መንገረሳይ ትሆናል በዚህ ቪዲዮ ብዙ ሰዎች እግዚአብሔርን በማውራት ውስጥ የሚሳሳቱትን ነገሮችና ኢየሱስ እንዳስተማረን እንዴት በኃይል በዓላማና በሰላም መጸለይ እንደምንችል እንመለከታለን። ሰዎች ሲጸልዩ ከሚሠሯቸው ዋነኛ ስህተቶች መካከል አንዱ ቶሎ ወደ ጥያቄዎቻቸው ዘሎ መግባት ነው። ነገር ግን ኢየሱስ ስለ ጸሎት በማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ ባስተማረው ትምህርቱ እንዲህ ሲል ጸሎቱን ጀምረዋል። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። ማቴዎስ ጸሎታችን በአምልኮና በክብር መጀመር እንዳለበት ያስተምረናል። ስምህ ይቀደስ ስንል የእግዚአብሔርን ቅድስና ኃያልነትና፣ በነገሮች ሁሉ ላይ ያለውን ሥልጣን እያወጅን ነው። ምክንያቱም ቃሉ ቅድስናን መለየትንና፣ ክብርን የሚገባው መሆኑን ይናገራልና በዚህ ምዕራፍ 3 ቁጥር 5 ላይ ሙሴን በሚቃጠል ቁጥቋጦ ላይ የነበረውን ጊዜ አስታውሱ ሙሴ ወደ እግዚአብሔር በቀረበ ጊዜ እርሱም እንዲህ አለው አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግር አውጣ ጸሎታችሁን ስትጀምሩ ከራሳችሁ ጉዳይ ይልቅ ትኩረታችሁን በእግዚአብሔር ማንነት ላይ አድርጉ እንዲህም በሉ ጌታ ሆይ አንተ ቅዱስ ነህ አንተ ፈጣሪ ነህ አባቴም ሰጪም ነህ አንተ አምላኬ ነህና እኔም አመልክሃለሁ ይህ ጸሎት አመለካከታችሁን ወዲያው በመቀየር ልባችሁ ከእርሱ ጋር ይገናኝ ዘንድ ያዘጋጀዋል። ጸሎት መጠየቅ ብቻ አይደለም፣ የምንጠይቀውን አካል ማክበር እንጂ። በአምልኮት ጀምሩ። በጸሎታችሁ ውስጥ የምታነሱትን ነገር ሁሉ የምታዩበትን አመለካከት ይቀይረዋል። ሌላኛው ጸሎት ስንጸልይ የምንሠራው ስህተት ጸሎትን ልክ እንደ ምኞቶቻችን ዝርዝር ማየታችን ነው። ነገር ግን ማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ እንዲህ እንድንጸልይ ይመክረናል። መንግሥት ትምጣ ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ማቴዎስ የሚያስተምረን ጸሎት ማለት እግዚአብሔር ፍቃዳችንን እንዲያደርግልን ማሳመን ሳይሆን ልባችንን ከእርሱ ፍቃድ ጋር ማስማማት እንደሆነ ነው። ማቴዎስ በምዕራፍ 26 ከቁጥር 39 እንደሚነግረን ኢየሱስ በጌተሰማኔ የነበረውን ጊዜ አስታውሱ። እንዲህም ሲል ጸልያ፣ አባቴ ቢቻለስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን፣ እንጂ እኔ እንደምወድ አይሁን። ምንም እንኳን የሰው ልጅ አይምሮ ሊያስበው የሚችለውን ህመም ለመቀበል እየተዘጋጀ ቢሆንም ነገር ግን ኢየሱስ የእግዚአብሔር ዓላማ ከእርሱ እንደሚሻል ያውቅ ነበር። ስትጸልዩ እንዲህ ለማለት ሞክሩ፣ ጌታ ሆይ አምንሃለሁ። ነገሮች እኔ ተስፋ እንዳደረግኩት የማይሄዱ ከሆነ ፍቃድ ትክክል እንደሆነ አውቃለሁ። እናም ራሴን ለፍቃድ አሳልፌ እንድሰጥና ልቤን ከአንተ ጋር እንዳስመማ እርዳኝ። ይህ ሁልጊዜም ቀላል ባይሆንም ነገር ግን እግዚአብሔር እናንተ መመልከት በማትችሏቸው መንገዶች ይሰራ ዘንድ እድልን ይከፍታል። ምክንያቱም ፍቃዱን ማመን በጥርጣሬ መሃል እንኳን ሰላምን ይሰጣልና። ሌላኛው ሰዎች በጸሎት ላይ የሚሰሩ ስህተት ስጋትና ጭንቀት ጸሎቶቻቸውን እንዲቆጣጠር መፍቀር ነው። ኢየሱስ በማቴዎስ ወንጌል ላይ የሚያስተምረን ሌላኛው ጸሎት የዕለት እንጀራችንን ዛሬ ስጠን የሚል ነው። ይህ ጸሎት የሚያስተምረን ጸሎት ማለት እግዚአብሔር ዛሬ የሚያስፈልገንን ነገር እንደሚሰጠን ማመን እንጂ በነገ ፍርሃት ታንቆ መቅረት እንዳልሆነ ነው። በዘጸአት ምዕራፍ 16 እስራኤላውያን በምድረ በዳ የነበራቸውን ጊዜ አስታውሱ። እግዚአብሔር ለዚያች ቀን የሚያበቃቸውን ያክል መናን ከሰማይ ይልክላቸው ነበር፣ ምክንያቱም ለቀጣይ ቀን ከሰበሰቡት ይበላሽባቸዋልና። ይህ እግዚአብሔርን ዛሬን አስበን እንድንታመነውና ስለነገ እንዳንጨነቅ ያስተምረናል። ስትጸልዩ ትኩረታችሁን በዛሬ ላይ አድርጉ። እንዲህም በሉ፣ ጌታ ሆይ ዛሬ የሚበቃኝን እንደምትሰጠኝ ያውቃለሁ። ስለ ነገ ያለኝን ጭንቀት እንድጥልና በታማኝነት ላይ እንድታምን እርዳኝ። ዘወትር በእግዚአብሔር ላይ መታመን እርሱ ብቻ ሰጫችን እንደሆነ እንድናውቅ ያደርገናልና፣ እናም ይህ እምነትን ለመገንባትና ከእርሱ ጋር ያላችሁን ግንኙነት ለማጥበቅ ይረዳል። ብዙ ሰዎች የማያውቁት ነገር ቢኖር ይቅር አለማለትንና ቂምን መሸከም ከእግዚአብሔር ጋር ያለንን ግንኙነት እንደሚያግደው ነው። ኢየሱስ በጸሎት ውስጥ እንዲህ ሲል ያስተምረናል፣ እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን። ማቴዎስ በዚህ ክፍል ላይ አጽኖት ሰጥቶ የሚያስተምረን ምህረት የምንቀበል ብቻ ሳይሆን የምንሰጠውም ነገር መሆኑ ነው። ኢየሱስም ይህንን ሐሳብ በቁጥር 14 እና 15 ላይ እንዲህ ሲል ያብራረዋል። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። በማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 35 ላይ ያለውን ይቅር ስላሉ ሰው የተጻፈውን ምሳሌ አስታውሱ። ይህ ባሪያ በጌታው ላይ ያለበት ከፍ ያለ ብድር ተሰርዞለታል። ነገር ግን እርሱ ያበደረውን ሰው ሊሰርዝለት አልቻለም። ይህንንም በሰማ ጊዜ የተቆጣው ጌታው እኔ እንደ ማርኩ ባልንጀራ የሆነውን ያን ባሪያህን ልትምረው ለአንተስ አይገባምን? አለው። ይህ ይቅር ማለት አንድን ሰው ስላደረገው ነገር መማር ብቻ ሳይሆን ራሳችሁን ከመራራው ነገር ማላቀቅና ልባችሁን ለእግዚአብሔር ጸጋ ክፍት ማድረግ ነው። ስትጸልዩም እግዚአብሔር ይቅር ትሉ ዘንድ እንዲረዳችሁ ለምኑት። ጌታ ሆይ ይህንን ሰው ለአንተ አሳልፌ እሰጣለሁ ልቤን ፈውስልኝ፣ እናም በጸጋ እንድራመድ ርዳኝ። ቂምን መልቀቅና ይቅር ማድረግ ማለት ለፈውስና ለሰላም በር መክፈት ማለት ነው። በጸሎት ጉዳይ ላይ ብዙ ሰዎች የህይወት ፈተናዎችን ብቻችንን ልንጋፈጥ እንደማይገባን አያውቁም። ይህንን ኢየሱስ በማቴዎስ ወንጌል ጸሎቱ ላይ እንዲህ ሲል ገልጾልናል ወደ ፈተና አታግባን ከክፉ ሁሉ ሰውረን እንጂ። ጸሎት ማለት በረከትን ከእግዚአብሔር መለመን ብቻ ሳይሆን በፈተናችንም ውስጥ እግዚአብሔርን እጅ ስለመፈለግ ነው። ፈተና በብዙ አይነት መንገድ ሊመጣ ይችላል። ተስፋ መቁረጥ፣ የቁጣ አሊያም ከእግዚአብሔር መንገድ የመውጣት ፈተናዎች። በምንም አይነት መንገድ ይምጣ፣ ይህንን ፈተና ብቻችንን እንጋፈጥ ዘንድ ብቁ አይደለንም። ዮሴፍ በዘፍጥረ 39 ላይ የነበረውን ጊዜ አስታውሱ። ከጲጥፋራ ሚስት ፈተና ሲደርስበት ዮሴፍ ፈተናውን ብቻውን ይጋፈጥ ዘንድ አልሞከረም፣ ነገር ግን እግዚአብሔር እንደሚመራውና እንደሚጠብቀው በማመንሸሸ በእግዚአብሔር እርዳታ ላይ ያለ እምነትም በኃጢአት እንዳይወድቅ ረዳው። ስትጸልዩ እግዚአብሔር ወደ ፈተና ከሚያስገቡ ሁኔታዎች እንዲያርቃችሁ ጸልዩ። ጌታ ሆይ፣ እኔ ብቻዬን ብቁ አይደለሁም። አንተ ባዘገጀህልኝ መንገድ ላይ እንድራመድ እርዳኝ። እናም ወደ ፈተና ከሚያስገባኝ መንገድ ሁሉ ጠብቀኝ ይህ ጸሎት እግዚአብሔር መሸሸጊያችን መሆኑን የሚያሳይ ጸሎት ነው እርሱን እየጠየቅን ያለነው የህይወት ፈተናዎቻችንን ብቻችንን እንድንጋፈስ ሳይሆን እንደሚመራንና እንደሚያድነን አውቀን እንድንታመነው ነው ኢየሱስ በተጨማሪም ጸሎት ግላዊና ጥብቅ እንዲሆን እንጂ በአደባባይ የሚታይ እንዳይሆን ያስተምረናል ማቴዎስ ወንጌል ምዕራፍ 6 ቁጥር 6 ሲናገር እንዲህ ይላል አንተ ግን ስትጸልይ ወደ እልፍኝ ግባ መዝጊያህንም ዘግተ በስውር ላለው አባትህ ጸልይ በስውር የሚያይ አባትህም በግልጥ ይከፍልሃልና ማቴዎስ እዚህ ላይ የሚያሳየን ጸሎት ማለት በሌሎች ለመታየት የምንጠቀምበት መሳሪያ ሳይሆን በዝምታ ከእግዚአብሔር ጋር ትክክለኛ ግንኙነት የምንመሠረትበት ጊዜ እንደሆነ ነው። በዚህ ታይታንና ትኩረትን በሚሻ ዘመን መሃል ይህ ትምህርት እጅግ ወሳኝ ነው። ዳንኤል በትንቢተ ዳንኤል ምዕራፍ ስድስት ከቁጥር አስር ላይ የነበረውን ጊዜ አስታውሱ። ወደ እግዚአብሔር መጸለይ በተከለከለበት ሰዓት እንኳን መስኮቱን ወደ ኢየሩሳሌም ከፍቶ በቀን ሦስት ጊዜ ጸልይ ነበረው። ይህንን የሚያደርገው ለመታየት ሳይሆን ጊዜውን በትጋት ለእግዚአብሔር ለመስጠት ሲል ነበር። እናንተም ከእግዚአብሔር ጋር በግል በምትገናኙበት ጊዜ አስታውሱ። ምናልባትም ጸጥ ያለ ክፍል፣ ሰላማዊ ስፍራ፣ አሊያም ተፈጥሮን እያደነቁ ወግ ማድረግ ሊሆን ይችላል። በእነዚህ መሃል እንዲህ በሉ፣ ጌታ ሆይ መጥቻለሁ፣ ከአንተ ጋር ጊዜን ማሳለፍ እፈልጋለሁ፣ ልቤን እነግርሃለሁ። ስለዚህ ጸሎት ለሌሎች ስለማድረግ ሳይሆን በእውነት ከእግዚአብሔር ጋር ስለመገናኘት በሚሆንበት ጊዜ የጥንካሬና የለውጥ ምንጭ እየሆነ ይመጣል። ብዙውን ጊዜ ሰዎች የሚሳሳቱ ስህተት ቢኖር በጸሎታቸው መሃል ፍጹም የሆኑ ቃላትን አሊያም ጥንቅቅ ያለ ፎርሙላ መከተል እንዳለባቸው ሲያምኑ ነው። ነገር ግን ኢየሱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 7 እንዲህ ሲል ያስተምረናል፣ አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድገሙ። ማቴዎስ እዚህ ላይ እያስታወሰን ያለው ጸሎት ምን ያህል ቃላትን ስለ ማውጣታችንም ሆነ ስለ አነጋገራችን እንዳልሆነ ነው። ይልቁንም ስለ ትሕትና ነው። እግዚአብሔር የሚፈልገው አፈጻጸማችሁን ብቻ ሳይሆን ታማኝነታችሁንም ጭምር ነው። ሃናን በአንደኛ ሳሙኤል ምዕራፍ 1 ከቁጥር 10 እስከ 13 ላይ አስታውሰዋት። በልብ ስብራት ውስጥ ሆና ወደ እግዚአብሔር በምትጸልይበት ወቅት ከንፈሮቿ ቢንቀሳቀሱም፣ አንድም ቃላት ከአፏ አልተሰሙምና ካህኑ ኤሊ የሰከረች ይመስለው ጀመረ። ነገር ግን ትህትናዋን የተመለከተው ጌታ በወንድ ልጅ ባረካት። ስትጸልዩ ትክክለኛውን ቃላቶች ስለመጠቀማችሁ ከማሰብ ይልቅ እግዚአብሔር ጋር ታማኝ ሁኑ። እንዲህም በሉ ጌታ ሆይ፣ እየተሰቃየሁ ነው። እናም ከአንደበቴ የማወጣው አንድም ቃል የለኝም፣ እባክህ እርዳኝ። እግዚአብሔር ልብን ያህል እናም ከምታወጡት የተመረጡ ቃላት በላይ የልባቸውን ትህትና ያደምጣል። ጸሎት ንግግር እንጂ ተግባር አይደለም። ስለዚህ ልክ ታማኝ ጓደኛችሁን በምታወሩበት መንገድ እግዚአብሔርን በታማኝነት አናግሩት። ሌላኛው ሰዎች የሚሰሩት ትልቁ ስህተት ጸሎታቸው መሰማቱን መጠራጠር ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ እንዲህ በማለት ያበረታታናል። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ። ማቴዎስ እዚህ ጋር የጸሎት መሰረቱ እምነት እንደሆነ ያሳየናል። ያለ እምነት ጸሎታችሁ ልክ በአየር ላይ እንደሚቀሩ ቃላቶች ነው። ነገር ግን ክርስቶስ እግዚአብሔር እያንዳንዱን ቃል እንደሚሰማና እኛ ማየት በማንችልበት ሰዓት እንኳን እርሱ በሥራ ላይ እንደሆነ ያስተምረናል። በማቴዎስ ወንጌል ምዕራፍ 9 ቁጥር 20 እስከ 22 ያለችውን ደም የሚፈሳትን ሴት ታሪክ አስታውሱ። ለ12 ዓመታት ያክል ስትሰቃይ ብትከርምም፣ ነገር ግን ኢየሱስ እንደመጣ በሰማች ጊዜ አምና እንዲህ አለች፣ ልብሱን ብቻ የዳሰስኩ እንደሆነ እድን አለው። የእምነቱ ኃያልነትም ክርስቶስን በማነሳሳቱ እንዲህ አላት፣ እምነትሽ አድኖሻል። ስትጸልዩ እግዚአብሔርን በሙሉ እምነት ቀርባችሁ እንዲህ በሉት፣ ጌታ ሆይ እንደምትሰማኝ አምናለሁ እኔ ውጤቱን ማየት በማልችልበት ሰዓት እንኳን በሕይወቴ እየሠራ እንደሆነ አምናለሁ። በጸሎታችሁና በእግዚአብሔር ኃይል መካከል ያለውን ጋብ የሚሞላው እምነት ነው። ስታምኑ ማመን በማትችሉበት መንገድ በሕይወታችሁ ውስጥ መንቀሳቀስ ይችል ዘንድ በርን ትከፍቱለት አላችሁ። ብዙ ሰዎች ጸሎታቸው አስፈላጊ ሆኖ እንዲገኝ ቃላቶችን ማብዛትና ማብራራት ያለባቸው ይመስላቸዋል። ነገር ግን ኢየሱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 8 እንዲህ ይለናል ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። ማቴዎስ እግዚአብሔር ብዙ ማብራሪያ እንደማይፈልግና በልባችሁ ውስጥ ያለውን እንደሚያውቅ ያስተምረናል። የእርሱ ፍላጎት ወደ እርሱ እንድትመጡ ነው። በማርቆስ ወንጌል ምዕራፍ 10 ከቁጥር 46 እስከ 52 ላይ የበርጠለሜዎስን ታሪክ አስታውሱ። ኢየሱስ ምን ላደርግልህ ትወዳለህ ብሎ ሲጠይቀው በርጠለሜዎስ ረጅም ማብራሪያን አልሰጠም። መምህር ሆይ አይ ዘንድ አለው። ኢየሱስም ፈወሰው። ስትጸልዩ ቃላቶቻችሁ ከልባችሁ የወጡ ዘንድ ፍቀዱላቸው። ጌታ ሆይ ስለ ዛሬ አመሰግንሃለሁ እባክህን ምራኝ በየዕለቱ በምጋፈጠው ነገር አግዘኝ ጸሎት ውስብስብ መሆን የለበትም ምክንያቱም እጅግ ኃያል የተባሉ ጸሎቶች ብዙውን ጊዜ ቀላል የሚባሉት ናቸውና እግዚአብሔር የሚማርከው በልባችሁ እንጂ በቃላቶቻችሁ አይደለም ስለዚህም እንደሚያደምጣችሁ እመኑ በጸሎት ውስጥ አብዛኛውን ጊዜ የምንሠራው ስህተት ባጣነው ወይንም በሚያስፈልገን ነገር ላይ ትኩረት ማድረግ ነው ነገር ግን ኢየሱስ በጸሎት ውስጥ የምስጋናን ኃይል ያሳየናል። ምንም እንኳን በጌታ ጸሎት ላይ በግልጽ ባይገለጽም፣ ምስጋና ካስተማረን ከሁሉም ነገር ጋር የተሳሰረ ነው። ጳውሎስም በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 18 ላይ ይህንኑ ይናገራል። በሁሉ አመስግኑ፤ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። በማቴዎስ ወንጌል ምዕራፍ 14 ከቁጥር 19ም ኢየሱስ 5000 ሕዝቦችን ሲመግብ ያሳየው ይህንኑ ነው። አሳውንና እንጀራውን ከመስጠቱ በፊት ለእግዚአብሔር ምስጋናን ሰጠ። መጀመሪያ ተአምራቱ እንዲፈጸም አልጠበቀም። በዚህም ከስጦታው አስቀድሞ እግዚአብሔርን አመሰግነ። ስትጸልዩ እግዚአብሔርን በሕይወታችሁ ስላላችሁ በረከትና ስጦታዎች ለማመስገን ጊዜን ውሰዱ። ጌታ ሆይ ስለ ታማኝነትህ አመሰግንሃለሁ። እኔን ስለ ባረክባቸው መንገዶችና ስለ ሰጣይን ሰላም ተባረክ። ምስጋና ሙሉ አመለካከታችንን የሚቀይር ጉዳይ ነው። ካጣችሁት ነገር ይልቅ በእግዚአብሔር መልካምነት ላይ ትኩረት እንድታደርጉ በመርዳት በሕይወታችሁ የበለጠ በረከቶች እንዲመጡ ዕድልን ይከፍታል። በጸሎት ውስጥ ትዕግሥት ብዙውን ጊዜ ችላ የሚባል ጉዳይ ቢሆንም፣ ነገር ግን ከእግዚአብሔር ጋር ባለን ግንኙነት ውስጥ ወሳኝ ነገር ነው። ኢየሱስ በሉቃስ ወንጌል ምዕራፍ 11 ከቁጥር 9 እስከ 10 እንዲህ ሲል ይናገራል። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። በዚህ ምዕራፍ ላይ ኢየሱስ በምንጠይቅ በምንፈልግና በምናንኳኳበት ጊዜ የመቀበል ሂደት እንዳለን ይነግረናል። አንዳንድ ጊዜ የእግዚአብሔር ምላሽ ወዲያውኑ ላይመጣ ይችላል። ምናልባት ምላሹ በትክክል የሚያስፈልገን መሆኑን ለማረጋገጥ ለአንዳች ሁኔታ እያዘጋጀ ሊሆን ይችላል። ኢየሱስ በተጨማሪም በዮሐንስ ወንጌል ምዕራፍ 15 ቁጥር 7 እንዲህ ይላል፣ በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ይህም ማለት ጸሎታችን ሁሉ በእግዚአብሔር ጊዜና ፈቃድ መያዝ አለበት ማለት ነው። በዘፍጥረት ምዕራፍ 17 ላይ አብርሃምና ሳራን አስታውሱ። እግዚአብሔር ልጅን ቃል ቢገባላቸውም ያ ቃል ኪዳን እስኪፈጸም ድረስ ዓመታት ተቆጥረዋል። አብርሃምና ሳራም በዚህ የእግዚአብሔርን ጊዜን ማመን የተማሩ ሲሆን ጥርጣሬ በገባቸው ሰዓት እንኳን እግዚአብሔር ቃሉን ጠብቋል። ጥበቃው የዘገየ የመሰለ ጊዜ እንኳን የእግዚአብሔር ቃል ኪዳን እርግጥ ነው። ስትጸልዩ የእግዚአብሔርን ጊዜ ማመንን ተማሩ። ጌታ ሆይ በሕይወቴ ውስጥ እየሠራ እንዳለህና ምላሽህንም በትክክለኛው ሰዓት እንደምትሰጠኝ አምናለሁ። የአንተ ዕቅድ ሁልጊዜም ቢሆን ከእኔ የተሻለ እንደሆነ በማመን ዘወትር በትዕግሥት እንድጠብቅህ እርዳኝ። በጸሎት ውስጥ ትዕግሥት ማድረግ ማለት እግዚአብሔር በሚያስፈልገን ሰዓት እንደሚሰጠን በማመን እምነታችንን የምንገልጽበት መንገድ ነው። ጸሎት የምንፈልገውን አሊያም የሚያስፈልገንን ነገር ስለመጠየቅ ብቻ ሳይሆን ጥበብን ስለ መሻትም ጭምር ነው። በያዕቆብ ወንጌል ምዕራፍ 1 ቁጥር 5 እንዲህ ተብሎ ተነግሮናል። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ማቴዎስ በእያንዳንዱ የሕይወታችን ምዕራፍ ላይ እግዚአብሔር ምሪቱን እንድንሻ እንደሚፈልግ ይነግረናል። ብዙውን ጊዜ ማስተዋልን የሚጠይቁ ትንሽም ይሁን ትልቅ ውሳኔዎችን ለመወሰን ቢያስፈልገንም፣ ነገር ግን ጥበብን ለማግኘት ስንጸልይ በሕይወታችን በእያንዳንዱ አቅጣጫ የእግዚአብሔርን ምሪት እንደምንፈልግ እናውጃለን። ሰለሞን በሚነግስበት ወቅት ህዝቡን የሚመራበትን ጥበብ ይሰጠው ዘንድ እግዚአብሔርን ለምኖት ነበር። እግዚአብሔርም ጥበብን ሰጠው። እናም ሰለሞን በጥበቢነቱ ይታወቅ ጀመር። እኛም ከጠየቅን እግዚአብሔር እንዲያው አይነት ጥበብን ሊሰጠን ይችላል። ስትጸልዩም ከእግዚአብሔር ጥበብን በመፈለግ እንዲህ ብላችሁ ጠይቁት። ጌታ ሆይ ምሪትን እፈልጋለሁ። ነገሮችን አንተ በምታይበት መንገድ ላይ እንዳይና አንተን የሚያከብር ውሳኔን እወስን ዘንድ እርዳኝ። ጸሎት የእግዚአብሔርን የማያልቅ ጥበብና የሕይወት ምሪት የምንቀበልበት መንገድ ነው። በብርታት ከምንጸልይባቸው መንገዶች ውስጥ ቃላቶቻችንን ከእግዚአብሔር ቃል ኪዳን ጋር ማስማማት ነው። ኢየሱስም በሚጸልይበት ወቅት አብዛኛውን ጊዜ የእግዚአብሔርን ቃል በማጣቀስና የአባቱን ቃል በማስታወስ ይህንን አረጋግጦልናል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ኢየሱስ በበረሃ በሰይጣን በሚፈተንበት ወቅት እንዲህ ብሏል፣ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ከእግዚአብሔር ቃል ጋር ተስማምታችሁ ጸልያችሁ ማለት የእግዚአብሔርን ቃል ኪዳንና እውነትን አረጋግጣችሁ ማለት ነው። ይህም ጸሎታችሁን ከተራ ሐሳብ ወደ ጠንካራ የእምነት አዋጅ ይቀይረዋል ማለት ነው። የእግዚአብሔር ቃል ሕያውና የሚሠራ ነው። እናም ስትናገሩት በነገራችሁ ላይ የእርሱን ኃይል ስትጋብዙታላችሁ ማለት ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 39 ላይ የሕይወት ፈተናዎችን በእግዚአብሔር ቃል የተጋፈጠበትን ጊዜ አስታውሱ። ምንም እንኳን ከፊቱ ያለው የመስቀል ሞት ቢሆንም፣ እርሱ ግን እንዲህ ሲል ጸለየ፤ አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። ኢየሱስ የእግዚአብሔር ቃል በእንደዚህ አይነት የጭንቀት ወቅት እንኳን እንደሚመራው ያውቅ ነበር። ስትጸልዩ አሁን ካለው ሁኔታችሁ ጋር የሚስማማን የእግዚአብሔርን ቃል ፈልጉ። እናም ለምሳሌ በፊልጵስዮስ ምዕራፍ 4 ከቁጥር 19 ላይ ያለውን ቃል በመውሰድ ጌታ ሆይ፣ እንደ ባለ ጠግነትህ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን እንደምትሞላብኝ አምናለሁ በማለት ማወጅ ትችላላችሁ። ይህ አይነት ልምምድ በጸሎት እንድትጠልቁና የበለጠ እምነት እንዲኖራችሁ ከማድረጉም በላይ በእውነተኛ ቃል በኩል በሕይወታችሁ ላይ ያለውን ፍቃድ ይገልጥላችኋል። እነዚህን ደረጃዎች ከተመለከትን ጸሎት ተራ አምልኮ ሥርዓት አሊያም የቃላት ጥርቅም አለመሆኑን ወቁ። ይህ ከፈጣሪያችሁ ጋር የሚደረግ ንግግር ልባችሁን ከፍቃዱ ጋር የምታስማሙበት ሰላምንና መረዳትን የምታገኙበትና ፍቃዱን የምታምኑበት መንገድ ነው። ኢየሱስ እንዴት ልንጸልይ እንደሚገባ አስተምሮናልና ምሳሌውን በምንከተልበት ጊዜ ሁኔታዎችንና ማንነታችንን የሚቀይር ጥልቅ ግላዊ ግንኙነት ከእርሱ ጋር እናዳብራለን። በእነዚህ መርሆች አማካኝነት ጸሎታችሁን ብታደርጉ ሕይወታችሁ በምን አይነት መንገድ እንደሚቀይር አስቡት። እግዚአብሔርን ማምለክ፣ ለፍቃዱ መገዛት፣ የዕለት እንጀራችሁን መፈለግ ሌሎችን ይቅር ማለት የእርሱን ጊዜ ማመንና ጥበብን መጠየቅ፣ በዚህ የጸሎት ሕይወታችሁ የጥንካሬያችሁ የተስፋችሁና የለውጣችሁ ምንጭ ሊሆን ይችላል። አሁን አብረን እንጸልይ። ጥቂት ጊዜን ውሰዱ። በዚህ ሰዓት የትም ስፍራ ብትሆኑ እንኳን ይህ ጸሎት የእምነታችሁ የሕይወታችሁ የተስፋችሁና በሕይወታችሁ ላይ ያለው የእግዚአብሔር መልካምነት መታያ እንዲሆን አድርጉ። እነዚህ ቃላት ሁል ጊዜም እንደሚሰማችሁ ሁልጊዜም አብራችሁ እንዳለና በሕይወታችሁ ውስጥ እንደሚሠራ ማስታወሻ ይሆናችሁ። የሰማይ አባት ሆይ ስለዚህ የጸሎት ሰዓት አመሰግንሃለሁ። በፊትህ ያለነው እንደ እንግዶች ሳይሆን ፍቅርህን ምሪትህንና ኃይልህን ፈልገን እንደ መጣን ልጆች ስለሆንን አመሰግንሃለሁ። ጌታ ሆይ ቅዱስ ኃያልና መሐሪ ስለሆንክ እናመሰግንሃለን። ስለ ታላቅነትህና በሕይወታችን ውስጥ ስለማያቋርጠው መገኘትህ እናመሰግንሃለን። ዛሬ ፍቃዳችንን ሁሉ ለአንተ አሳልፈን እንሰጥሃለን። ልባችንን ከአንተ ጋር እንድናስማማ ዓላማህንም ሁልጊዜም ቢሆን ለሕይወታችን በጎ እንደሆነ እንድናምን እርዳን። የዕለት እንጀራችንን ዛሬ እንደምትሰጠን እናምናለን። ስለ ነገ ያለንን ጭንቀታችንን ሁሉ በአንተ ላይ ጥለን በታማኝነት እናርፋለን። ጌታ ሆይ የበደሉንን ሁሉ ይቅር እንላለን። በሕይወታችን ውስጥ ያለውን መራርነት በሙሉ ጥለን ጸጋህን እንድንቀበል እርዳን። ዛሬ በፈተናችን ውስጥ አብረህን እንዳለ እና ክፉን እንደምታሳልፈን በማመን ወደ ሕይወታችን እንጋብዛለን። ጠባቂያችንና መሪያችን ትሆን ዘንድ እናምንሃለን። እባክህን ከልማዳችን ሳይሆን ከልባችን እንድንጸልይ እርዳን። ጸሎታችን ሁሉ በትህትናና በግልጽነት እንዲሞላ እርዳን። እንደምትሰማንና በትክክለኛው ሰዓት ጸሎታችንን እንደምትመልስልን እናምናለን። ጌታ ሆይ ጥበብን ስጠን፣ አንተን የሚያከብር ምርጫን እንድንመርጥና ዓላማህን ወደ ሕይወታችን እንድናስጠጋ እርዳን። አባት ሆይ ስለ ፍቅር፣ ስለ ጥበብህና ስለ ጸጋ እናመሰግንሃለን። በሕይወታችን ውስጥ ዘወትር እንደምትሠራ በማመን ብዙ ልቦች አንተን እንደሚቀበሉ እናምናለን። በኢየሱስ ስም ጸለይን፣ አሜን። ዝግጅታችን ይህንን ይመስል ነበር። ይህንን አገልግሎት መርዳት የምትፈልጉ ከታች በዲስክሪፕሽን ቦክስ ላይ ባለው አድራሻችን መርዳት ትችላላችሁ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ፣ ሼር በማድረግ አብሮነታችሁን እንድታሳዩን በጌታ ፍቅር እናሳስባለን ተባረኩ።